ሰላም! የምወዳችሁ የማከብራችሁ የምሳሳላችሁ የአልማዝ ቤተሰቦች እንዴት አላችሁ? ለማታውቁኝ አልማዝ እባላለሁ። ከአልማዝ ቲዩ ማለት ነው። አልማዝ ቲዩብን ላይክ፣ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ በፊት በቪዲዮ እንደምነግራችሁ ዛሬም ሰብስክራይብ ያላደረጓችሁ ሰዎች ካላችሁ በኮሜንት አሳውቁኝ፣ እኔም ሰብስክራይብ አድርጋለሁ፣ መልሳለሁ ማለት ነው እና አትለፉኝ። ቪዲዮን የምትመለከቱት የምታዩት ሰዎች ሁሉ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። አዲስ ለመጣችሁ እንኳን ደህና መጣችሁ ብያለሁ፣ ለነባሮችም እንኳን በሰላም ተመለሳችሁ ለእር ያለሁ ማለት ነው እና ውድ የተከበራችሁ የቻናል ቤተሰቦች ዛሬ ይኸው እንደምታዩት ዞንያ እያጠብኩ ነው ማለት ነው። ዞንያ የተለያየ ዞንያ አለ፣ የተለያየ ከለር ያለው ዞንያ አለ። ስለዚህ ቸክ ያለ ዞንያ ከሆነ ትንሽ የክሎሮክስ ማለትም ቀለሙን እንዳይለቅባችሁ ይሄ ዞንያው ቀለሙን እንዳያስለቅቅባችሁ የሆነ እንደ ጥሽት ነገር ወይም ሳጥን ነው የሚባል በነሱ አጠራር። ይሄ እንደምታዩት ማለት ነው እንደ ሳጥን ውሃ ማያዣ እሱ ላይ ውሃ ታደርጉና ክሎሮክስም ታደርጉና ሳሙናም ታደርጉና የተለያየ ሳሙና የምትጨምሩት ለዞንያ ማጠቢያ የምትሉትም ካለ እሱን በመጨመር ትንሽ ክሎሮክስ ጨምራችሁ፣ በጥበጥ አድርጋችሁ፣ ከውሃው ከሳሙናው ጋር ሚክስ አርጋችሁ፣ ከዛ በኋላ ለሁሉም ዞንያ ታደርሱታላችሁ ማለት ነው። ይሄ ቸክ ላለ ዞንያ ነው የምመክራችሁ ማለት እናንተ ዱቄት ሳሙናም የተለያየ ሳሙናም ጨምራችሁበት የማይነጽ አይነት ከሆነ ትንሽ ይሄ ክሎሮክስ ጨምር አርጋችሁ ዞንያ ላይ ክሎሮክሱን እንዳታፈሱት። ምክንያቱም አንድ ያፈሰሳችሁበት ቦታ ላይ ከለሩን ይቀይረዋል ማለት ነው። ጥሽት ውስጥ ግን ወይም ደግሞ ጥሽት ምላችሁ በእነሱ አጠራር እየጠራሁት ነው። ወይም ደግሞ ይሄ አዎ ጥሽት ውስጥ ተጨምሩና ውሃ ክሎሮክስና ባልዲው ላይ ማለት ነው። ውሃ ክሎሮክስና ዱቄቱን ሳሙና እንዲሁም አስፈላጊ በቃ የሚያጸዳላችሁን ሳሙና ትጫምራችሁ፣ መተበጣብጡታላችሁ ማለት ነው። እና እንደዛ አድርጋችሁ ለሁሉም ዞንያ ስትረጩት፣ ስታርከፈክፉበት፣ ወይም ደግሞ ስታዳርሱት እየረጫችሁ፣ አንደኛ ዞንያው ክሎሮክሱ አይቀይረውም ከለሩን ነጭ ለሆነ ችግር የለውም። ምንጊዜም ለነጭ ነገር ነው ክለሮክስ የምንጠቀመው። ከእቃ ውጪ እቃ ማጠቢያ ከምንጠቀመው በልኬታ እንደምናጥበው እቃና እንደምንጨምረው ዋልክ እንትን ቢልም ዝሮ ዝሮ እቃ ከምናጥበው ውጪ ልብስ ለነጭ ልብስ ነው የምንጠቀመው ክሎሮክስ እንደሚታወቀውና፣ እኔ ግን ያው ቸክላለ ዞንያ አጠቀማለሁ ክሎሮክስ ማለት ነው። ሰዎቹ ፈቀዱ አልፈቀዱ እኔ እንደዛ አይተወኝም፣ አያውቁም። ቢያዩ ምናልባት ዞንያውን ሊቀይረው ይችላል ብሎ ስለሚያስቡ አታድርጊን ሊሉኝ ይችላሉ። እኔ ግን እንደ ራሴ ያየው ጥቅም ስላለ ነው። ክሎሮክስ ባላረኩ ሰዓት አይጸዳም። ክሎሮክስ ግን በተወሰነ ፐርሰንት አድርጌ ሳሙና ምንም አድርጌ ያንን ባልዲው ላይ ከውሃውበት ብጬ ለሁሉም ዞን እያስረጫው አንደኛ ዞን እየሆን አይቀይረውም። ያለውን የራሱን ዲዛይን የራሱን ከለር አይቀይረውም፣ በመጀመሪያ በውሃ ስለበጠበጥኩት ማለት ነው። ዞን ልዩ ላይ ግን ዝም ብላችሁ ክሎሮክስን ፍስስ ብታረጉት አንዱ ቦታ ላይ ማለት ነው። ልክ አፈስሳችሁ በት ላይ ይቀይረዋል። ያው ለእናንተ አልነግራችሁም። በነገራችን ላይ ለአንዳንድ ምናልባት አዲስ ለመጡ ወይም ደግሞ ምናልባት ክሎሮክስ የሌለበት ቤትም ካለ እንደ አጋጣሚ ቢመጣላቸው እንደዛ እንዳይጠቀሙ ብዬ ነው። እና የእኔ ውዶች እንደዛ አድርጌ ነው ዞን እያጸድት የሚልልኝ እና ማዳሜ እዚህ በፊት የሚመጡት ሰራተኛ አያጥፉም መሰለኝ፣ እና እኔ ግን ዞንያ እኛ ቤት እናቴ በየጊዜው ስለሚቀያየር ነፍ ቅየር ቅየር ቅየር ዞንያ ነው ያለ ማለት ነው፣ ወይም ፈርሽ ነው የሚሉት። ዞንያ ወይም ፈርሽ፣ ድሮ የምሰራበት ቤት ሳውዲ መጀመሪያ ጥብዬ ስመጣ የሰራውበት ቤት ዞንያ ነው የሚሉት፣ ዱባይም ዞንያ ነው የሚሉት። እዚህ ቤት ግን ፈርሽ ነው የሚሉት ማለት ነው፣ ፈርሽ ስለዚህ ዞንየው ወይም ፈርሹን አጥቤ ላት እዚህ በፊት የሚመጡት ልጆች እኔ ያላቅም አያጥሙላት መሰለኝ፣ ና እኔ እንደመጣው በራሴ ፍላጎት እንደ ዱባዩ መስሎኝ መጀመሪያ እንደሰራውበት ሳውዲ ቤት መስሎኝ ዝም ብዬ በራሴ እየቀየር እኮ አጥብ ነበር፣ ና ከዛን ካዩኝ ቀን ጀምሮ እጠቢው ማለት አመጡ ማለት ነው። አሁን በእርግጥ አመት ከሶስት ወሬ ይኸው እያጠብኩ ነው ማለት ነው። በየጊዜው ነው ዞን ያኛ ቤት እንግዳም ስለሚበዛ ልጆችም ምንም ስለሚቆሽሽ ተልቶሎ ነው የሚታጠበው፣ ተልቶሎ ነው የሚቀያየረው። ብዙ አይነት ዞንያ አለ እና ላችኋለሁ። አው ጥራቂ ያጸደው ነው እየፈጠኩ ነው ግን ታዘብኳችሁ። በነገራችን ላይ በዚህ ዙሪያ ያላችሁ ትቦቆች ለምን መጣችሁ? ታግዙኝም ተው ብድር ይደርሳል። ይህ ምሬ ነው ቁጫ ላችሁ ልጆች መጣችሁ አግዙኝ እንዴ እኔ ተው ብድር ይደርሳል። እኔ ደከም ይህ ብትሉኝ በኋላ አልመጣም። እኔም ታውቃላችሁ እና ወደ ግድለው ስንሄድ የምሬ ነው ግን መጣችሁ አግዙኝ ቁጭላ የምትሉ ሰዎች ነው መልእክቴ። እኔም ደግሞ አንድ ቀን መጥቼ አግዛቸዋለሁ። እረፍት ረፍት በመሆን በሳት ችግሩ የእኛ ቤት እረፍት የለም። መቼ መጥቼ ላግዛቸው እችላለሁ? ድባይት የሚባል ነገር አለ ለካ። እና ለማንኛውም ውዶች ቪዲዮ እያጠብኩ ለወራችሁ ላወራችሁ ስላልቻልኩ ነው። ቀረብ እንደዚህ ብዬ ማወራችሁ እና ካሜራ አማኔ ያው ለጊዜው ዝም ብዬ አንዱ ጋ ስቀምጬ ምናምን ምናምን፣ ማይክም በራሱ በስልኩ ስለምጠቀም ነው። በነገራችን ላይ ማይክ የለኝም ካሜራ ለመቅረጽ አያመቸኝም ምናምን ምናምን ለምትሉ እኛ ቤት እራሱ እንደ ቀርጽ አይፈልጉም። እንዲሁም ቲክቶክ እንደምሰራ የሆነ ጊዜ ላይ ታውቆብኝ እዛን ቀን ጀምሮ ቲክቶክን እየገቡ ሁሉም ቤተሰብ እንኳን ቤተሰቡ የአሰሪዎቼ ልጆች ምናምን በቃ ሁሉም ዘመዱ ጓደኞቻቸውምን ሁሉም በቃ ቲክቶክ እየሰራች ቪዲዮ ተብሎ ሁሉ ሁሉም ተነግሮት የሚመጣው እንግዳ ሁሉ በቃ ቲክቶክ እንዴት ነው የምትሰሪ? ቲክቶክ እየሰራች ላይክ እናረግሻለን ምናምን፣ ዩቱብ ሰሪ ይሉኛል ማለት ነው። ዩቱብ እኮ ጀምር ያለው ግን እንደምቀርጽ አልነገርኳቸውም። እንደዚህ አንዳንድ ቪዲዮ እንደምለቅ አልነገርኳቸውም። እና ለቲክቶክም እንኳ በኋላ አሁን እየለመዱኝ ሲመጡ ተዉት እንጂ መጀመሪያ ደስ አላላቸውም። እኔ ደግሞ በቃ ምን አልኳቸው መስልኳችሁ? እኔ ቲክቶክ ብር ይገኝበት አይገኝበት ለዛ አይደለም። ዝም ብዬ ለራሴ ለፈንና ነገ ስራ ማስታወቂያ ይሆነኛል ብዬ ነው። አንዳንድ እንትን ምልበትና ሰዎቹ ግን ምን እንዳለኝ ታውቃላችሁ? መጀመሪያ ሰውዬ ነው ድንገት ያየኝ ቲክቶኩን እንደዚህ ከፍቼ ቪዲዮ አጋጣሚ ጠረጴዛ ላይ ትቸው እጃለሁ እያጸደው ትቸዋለሁ። ሞባይሉን ማለት ነው። ሾፍ አድርጎታል ማለት ነው። እዛ ሰውዬ አይቸሽ ቲክቶክ እየሰራሽ ሆና ምናምን አለኝ ማለት ነው። እዛ ምን አጋጣሚማ የሆነ ላይተር አለ ጋዛችን እንትኑ ወላው ተበላሽቶብን ማለት ነው። የጋዝ መለኮሻው ወላው ተበላሽቶብን ይሄ ዋናው ነው ማለት ነው። እዛ ላይተር ሶስት ላይተር ሰጠኝና ቲክቶክ እንደምሰራ የነገረኝ ቀን ማለት ነው። ከዛ እኔ አላወቅኩም። ለካሱ ሾፍ አርጎኛል ያን ቪዲዮ ነው የሰራሁትን ቲክቶክ ላይ አይቶታል። ከዛ ያንን ላይተር ሲሰጠኝ ሶስት ላይተር ነው እኔ እንጃን እየት እንዳመጣ ከዛ ያንን እንቺ ይለኛል ማለት ነው። ስለተበላሸብን ያው ለጋዝ ተቀበልኩት ማለት ነው። የጋዛችን መለኮሻ ስለተበላሸ ላይተሩን ሶስቱን ተቀበልኩትና እላ ያስቀምጨው እንትኑ ላይ ቪዲዮ ስሪበት አለ። የመጨረሻ መሳቅ ብሎ የቲክቶክ ቪዲዮ ስሪበት ይለኛል ማለት ነው። ሰውየው ድንገት አልኩና አይቶኛል። እንዲ አየን ሳስታውስ ያኔ ጠረምቢዞ ላይ ያስቀምጫው ቆመቱ ሰው ይረጁን ስለሆነ ሾፋር ጎት ሲሄድ አይቻለ ግን ያዩዋል መሰለኝም እንደዚህ አንድ ዝም ብሎ ሞባይል እንደምዘው እንደዛ እንደሚሄድ የሚያሰለኝና ካዛስ አኔ ቼሻለኝ ነይስ ቻለኝ ና እኔ አይችሽ እና የቲክቶክ ቪዲዮ ማሻላ ማሻላ አለኝ እየዘፈንሻለኝ ማለት ነው። ከዛ ሴትዬ እዛን ቀን ጀምሮ በቃ እንትኔን ያዙት ሲም የኔ ቲክቶክን ስም ያዙና ሁሉም ቤተሰብ መለቀውን ቪዲዮ ማየት ጀመሩ። ሴትዬም ሰውዬም አብሶ ሰውዬ በየቀኑ በየሰዓቷ በየደቂቃዋ መለቀቀች ብሎ ነው የሚያ እግዚአብሔርን አረ እንደው እንዴት እንደሚያስቀኝ የበጣ ደግሞ ማለት ይገርመኛ ሰው ሆን ብሎ ነው እኔ እኔ ረስቸው ትዝ በማይለኝ ቀን ራሱ ሱ ስንቴ ገብቶ ያልና ካለቀቁ ሰከንድ አይቆይም። ይመጣና ይሄን ለቀሽ ማሻላ ይሄን ለቀሽ ይለኛል ማለት ነው። ለሚስቱ ያሳያታል፣ ለጓደኞቻቸው ይናገራሉ። የመጣው ሰው ሁሉ አይ ቪዲዮ ጥሩ ነው እየሰራሽ ነው ምናምን ይሉኛል ማለት ነው። ከዛ እኔም እንዳይቆጥኝ አልኩና እንደዚህም ብዬ ቦዘ እየፈገሁ እየለፋሁ ጊዜ እንዳለኝ ሁሉ እንደ አንድ ደቂቃ ሞላ የአስር ሰከንድ የአስራ አምስት ሰከንድ ቪዲዮ እንደ የሰራሁም ቢሆን የምለቀውን ቪዲዮ ለእነሱ እንደ ቦዘኔ ስለሆነ ስራፈት ወይም ስራችን እንደምንተው ስለሚወስዱብን፣ እንደዛን መባልም ስለማልፈልግ፣ ገንዘብ ስላለው ኮ ገንዘብ እንዳገኝበት ብዬ ነው አልኳቸው። እመቤቴ እንደዛ አልኳቸው። እዛ ምን አሉ እነሱ ብር ይታፈስበታል አልኳቸው። እግዚአብሔር እዛ እናቃለን እናቃለን አሉኝ። ማለት ነው እኔ እኮ ቲክቶክ ብሩ ብያል ከፈትኩ ሆነ እንደ ዝም ብዬ እንዳጋጣሚ ነው። አንድ ቀን ዝም ብዬ ስነካካ ተከፈተ። እዛን ዝም ብዬ ትቸው ኖሬ ኖሬ ኖሬ የሆነ ጊዜ ላይ ዝም ብዬ የሆነ በጨለማ ነው እንዲሁም ስልኩን ቁልቁል ደፋሁና የሆነ መዝሙር ነበረ፣ ናባራ የሰዎች የለቀቁት እሱን ለቀቁት። እና ከዛን ቀን ጀምሮ ዝም ብዬ ኑሬ ኑሬ ደግሞ መስራት ጀመርኩ እንዳጋጣሚ ከዛ በሰራበት እኮ ነገ ስራ ማስተዋወቂያም ይሆናል፣ መዝሙርም ምንም ምንለቅበት አንዳንዴ አንዳንዴም ደግሞ ፈታ ብንልበት ብዬ ለዛ ነው የጀመርኩት፣ እንጂ ቅርብ ጊዜ ነው የጀመርኩት። እና ያው አንዳንዴ ግን ሶስት አራት ቪዲዮ ስለምንለቅ ነው ያነ ተጨምቆ እኮ ሁለት ደቂቃም የማይሞላ ቪዲዮ ነው ሶስት አራት ደቂቃ ራሱ አንዳንድ ቀን ሁለት ደቂቃ ሞላም ተጫምቆ ራሱ። እና እንደ ቦዘኔ ግን ምናልባት ያንን ሲያዩ ቁጭ ብላችሁ እንደምትውሉ ምናምን እንደ ቦዘኔ ሊታይባችሁ ይችላልና ለማንኛውም ላለመታየት ሞክሩ። ስሰሩ የዩቲዩብም የቲክቶክም ቪዲዮ ስሰሩ አሰሪዎቻችሁ እንዳያያችሁ ብታደርጉ ጥሩ ነው። አላዩነም ብላችሁ ደግሞ እንደኔ እንዳትገኙ ማለትም አላዩነን ብላችሁ የነሱን ምናልባት ቪዲዮ ላይ እናንተ ስራችሁን እየሰራችሁ ካሜራ አስቀምጣችሁ ወይም ስልካችሁን አስቀምጣችሁ እነሱ ከአንዱ ክላስ ወደ አንዱ ክላስ ወደ ሽንት ቤት ወደ አንዱ ክላስ ወደ ሽንት ቤት እልፍ ሲሉ ምናምን ድምጻቸው ከገባ ችግር ነው ማለት ነው። የእኔ ሰዎች አሁን ተጠንቅቄም እነሱ እንዳይገቡ ቪዲዮን ከቀረጽኩ በኋላ ለቲክቶክም ሆነ ለይቱ እነሱ እንዳይገቡብኝ ድምፃቸውም እንዳይገባብኝ በተቻለኝ አቅም እየተጠነቀቅኩ ነው። እዚህ እንግዳውም ብዙ ስለሆነ ቤተሰቡ ብዙ ስለሆነ ልጆችም የልጅ ልጅም በቃ አጠቃላይ ቤተሰቡ ብዙ ስለሆነ ያም ያም ወነቡነብነ የሚለውና ይገቡብኛል ማለት ነው። ግን ያንን ከት እያረኩ ኤዲት እያረኩ ነው እየቆረጥኩ ስለማስቀረው ነው። ድምጻቸውም ደግሞ ዩቱብ ላይ ስለቃውና አይታችሁት ከሆነ እኔ እንትን ብዬ ነው በስልኬ ያለሁት። እና ውዶችዬ ቪዲዮ የዩቱብ ስቀርጽ የነሱ ድምጽና የምሰራው የስራው ድምጽ ስለሆነ የሚገባብኝ ለእናንተ የሚረብሽ ይሆናል ማለት ነው። ስለዚህ ያን ሙሉ በሙሉ ደልቼ ቪዲዮን ኤዲት አድርግና መቁረጥ ያለብኝ እነሱ የገቡበት ካለ ወይም አላስፈላጊ የሆነ ነገር ካለ እሱን ቁርጥ አስቀረና የሚፈለገውን ብቻ በመተው የሱን ኤዲት አድርጌ መጨረሻ ላይ በስልኬ ባለው ማይክ እንትንላለው ማለት ነው፣ ድምጽ እቀዳለው ማለት ነው። ከዛም በኋላ ነው የምቦስተው ማለት ነው። ያው በየማዳም ቤት ያላችሁ ተጠቀሙበት፣ ኢንተርኔቱ ማለት ነው። ነገር ለስራ ማስታወቂያ ይሆናል፣ አልፎ ተርፎም ደግሞ ራሱ ቢዝነስ ይሆናል፣ ዩቱ ማለት ነው። ብዙዎች የተጠቀሙበት ነውና ተጠቀሙበት። እና ከምንም በላይ ላሳስባችሁ የምፈልገው ሰዎቹ እንዳይገቡባችሁ ቪዲዮ ላይ እንደገና የነሱ ድምጽ እንዳይገባባችሁ፣ ተጠንቀቁ። የሆነ ጊዜ ላይ እንኳ ስክሮል ሳያደርጉ ቪዲዮ ዩቱብ ላይ ሊመጣ ይችላል። የእናንተ ቪዲዮ ሊያዩት ይችላል። አንዴ ካዩት በኋላ ደግሞ ስማችሁን የቻናሉን ይዘው ሊቆጣጠሯችሁና ክፉ ነገር ትጋልጣላችሁ። ተጠንቀቁ። ላለው በርቷ፣ ይዟችሁ ጠንክሩ በያላችሁበት ጊዜ